ልጆች ሰው አይደል ሲባል ልጅ ለሁለት የአገር ባንክ ጋር ሆኖ ከተወደደው ልጆች፣ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምህረት ለምኝልን፣ ኃጢአታችን ልቅርለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። ጸሎቷ ባታገ እመቤታችን ቅድስተ ቅዱሳን ድንግል ማርያም ሆ እኛን ወገኖችሽን ከፍዳና ከመርገም ለማዳን አካላዊ ቃል ኢየሱስ ክርስቶስ ከስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ሰውም በሆነ ጊዜ ንጉስ ሄሮድስ ከመንግስት የተቀናቀነኝ የተነሳብኝ በማለት ሊገድለው በተነሳበት ወቅት ከስደት በስደት ከኢየሩሳሌም ወደ ግብጽ ከግብጽ ወደ ኢትዮጵያ በመምጣትሽ መጥተሽ በቅዱስ ራኤል መሪነት ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ በምትዘዋወርበት ጊዜ የኢትዮጵያ ሕዝብ መልካም አቀባበል እንዳደረግሽና በዚህ የተነሳ የኢትዮጵያ ልጅሽ ወዲያጅሽ አትራት አድርጎ እንደሰጠሽ እንገነዘባለን። ተስፋችንን በአንቺ የጸና ነው። ስለዚህ ልጅሽ ወዲያጅሽ በቸርነቱ ሀገራችን እንዳሯ ንሳት ውስጧን ገነት አድርጎ በበረከት እንዲጠብቃትና እኛ ወገኖችሽን ከረሃብ ከበሽታ ከጦርነት እንዲሰውራል

እናንተ ብትምገቡና ቅርበት እናሳድባለን መሃሪ ቸር ሆይ አደራችን አስተካክለን። አቤቱ እግዚአብሔር ነፍሳችንና ስጋችንን ለአንተ አደራ እናስጠብቃለን እንደአካችን መድኃኒታችን ኢየሱስ ክርስቶስ ነው። ይቅርብን አቤቱ በቸርነት ሕይወታችን እንደምንጠብቃለን፣ ይቅርታንም ላክልን ቸርነት ይቅርታ ካልተዘንት ነውና ሃሌሉያ መሃሪ ነህ የገባይ ይምህርና ኩማር ይቅርታ ለሚጠሩ ሁሉ ቸርነቱ ብዙ ነው በእውነት የሚጠሩ ማናቸው አለ የማዳን ችሎታ አለ። በእውነትም የማዳን ችሎታ ያለ አንተ ብቻ ነው። እንዳካቸት ነው ቃለ እውነት ነውና ይቅርታውን ይልክልበት አብ እንደለምነው ነው የለመንትን አይነታምና ቅድመ ዓለም የነበር ዓለም ናሳልፎ ለምትኖር ሁሉ ጌታ ለኢየሱስ ክርስቶስ ምስጋና ይገባል። ሀሌሉያ ሀሌሉያ ሀሌሉያ ሁንስማ ንቅሳይ እሱ እግዚአብሔር አይደለምን? አቤቱ ነፍሴን በእጅ አደራ ስጣለሁ። ወደ ምሕረት አምላክ ነፍሴን እናዘናለሁ ወደ ክብር ንጉስ ነፍሴን አደራ ስጣለሁ። በጌታዬ በአምላክ ነፍሴን እማጸናለሁ። አቤቱ ከክፉ ነገር ሁሉ ነፍሴን አድናት ነው እንለምና አሁንም እንለምና እንለማለሁ። እውነተኛ አምላካችን ቃሉ አይታበልም ና ሁሉም ማድረግ ይችላል። የሚሳነው ነገር የለም። የነዳያን አምላካቸው ተስፋ ለቆረጡም ተስፋቸውን አቤቱ ወዳንተ እንማጸናለሁ። ሶስተኛ ጊዜ አቤቱ ወዳንተ እመልሰን። ሶስተኛ ጊዜ አቤቱ ወዳንተ እንጠራለን።

አቤቱ ፈጣሪያችን ሆይ ለልጅ ሁሉ እንደጠበቀን ቀኑን ሁሉ እንዲጠብቀን። አቤቱ መድኃኒታችን ሆይ ሰዓተ መዓልቱን ባርከ ቀድስ በሰላም እንደውም። አቤቱ እንዲሁ ሰዓተ ልጅቱን ባርከ ቀድስ በሰላም አሳድረን። እኛ ቤታችን ማርያም ሆይ የልጅ ሽጆች ስራዎች የምንሆን እኛ በሰንት እንዳንጠፋ በየወቱ በየ ሰዓቱ ለምኝልን። አቤቱ ቀንን ሁሉ ለቤት ሁሉ የሰራ ሀጢያት ይቅርትነን ዘንድ ስለእናቱ ስለ ማርያም እንማጠናሃለን። አቤቱ ታድነን ዘንድ ቅዱስ ፈቃድ የሆነልን። አቤቱ ዝም አስበበን ቸልም አስበበን አቤቱ እኛ ፈራሽ በስባሽ መሆናችንን አስበን ጠብቀን። አቤቱ ቅድመ ዓለም የነበር ካለምና ሳልፊ ይምስሎ ምድን ኢትዮጵያ ይቅር በላት ክብርህም ሞገስታት ሰላም አውርድላት። አቤቱ ልመናችንን ጸሎታችን ስማ፣ ኃጢአታችንን አስተስርይልን። አቤቱ የእዝራን ጸሎት ልመና እንደሰማ ሰማ፣ ጸሎታችን ልመናችን ተቀበል፣ መላችንን ስማ። ሰላም ንስ ለሁልጊዜ ከመካከላችን አትራቅ። አሜን አትራቅ ብስናዩ ናቅብል አሜን ጸሎታችን ልመናችን አስተውቆታችን ይቀበልልን፣ ጻይቀ ልቦናችን ይፈጽምልን። እንደ ቅጠል የረገፉትን እንደ እንጨት የተረበረቡትን መሸረቅ የቤት አምላክ ነብሳቸውን እረፍት ስ ያደለልን። ለእኛም ለሁላችን በያለንበት የብሄርናው ፍቅሩን አንድነት ሰቶ ይጠብቅል። በአልጋ ቁራኛ በደወዳኛው ሰቃይ ወገኖቻችን አምላክ በውስን ያደለልን። ከእናታችን ከሰማይቷ ከቅድስት አርሴማ ቃል ኪዳን ለሁላችን ይክፍለን። በዓሉን የሰላም የፍቅር ንነት በዓል ያደርግልን። አምላካችን መድኃኒታችን ኢየሱስ ክርስቶስ በእለቱ ከታሰቡ ቅዱሳት ቅዱሳን ሁሉ ረዴት በረከት ቃል ኪዳን ለሁላችን ያድለን። በጸሎታችው አስቡን፣ አትርሱን። ያሉትን በቸርነቱ ያስብልን፣ የተሰደዱትን ይመልስልን፣ ያዘን ሁላችንን ሁላችንንም እግዚአብሔር ያጽናን። ማህበራችን ማህበረ ቅዱስ ጊዮርጊስን አባላቱን በፍቅር በሰላም ይጠብቅልን። ቸር ቅርባ የአምላካችን በቸርነቱ ጎብኝቶን እችን ጊዜ አድርሶናልና ተረፈ ምሸቱን ባርኮና ቅዱሶ እንዲያስመሽን የመብራህን የቅድስት ድንግል ማርያም ልጃን ይን ሁላችንንም በያለንበት እንዲጠብቀን እንዲህ እያልን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል አቤቱ ወደ ፈተና ማታግባ ከክፉ ሁሉ አድነን፣ እንጂ መንግስት ያንተ ናትና አይ ልክብር ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻ በሴቶች ሁሉ ተለይተሽ። አንቺ የተባረክሽ ነሽ እና የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ ልዑል እግዚአብሔር ከአንቺ ጋር ነው እና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምህረት ለምኝል ኃጢአታችንን የሚያስተሰርድ ዘንድ ለዘላለሙ አሜን። የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት የእመቤታችን የቅድስት ድንግል ማርያም አማለጅነት የቅዱሳን አባቶቻችን መልጃ ጸሎት በሁላችን ላይ ይደርብን። እግዚአብሔር አምላክ ሁላችንንም ይጠብቀን ዝማሬውን አሜን። ስለ መዝሙሩ የመዝሙሩ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ዛሬም ዘወትርም የከበረና ተመሰገነ ይሁን። ዝማሬውን ለዘመረችለታችን ዝማሬ መላእክትን ያልሰማልን የአገልግሎት ዘመኗን ያርዝምልን። ሁላችሁንም በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እንኳን በሰላም በዚህ ቀን አደረሳቸው አደረሰ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ይዛ ዮሴፍና ሶሎሜን ይዛ ወደ ደብረ ቁስቋም መጥታ ያረፈችበት ዕለት ነው እና ለዚህ ታላቅ በዓል እንኳን በሰላም አደረሳችሁ አደረሰን እንዴት አረፈዳችሁ እንደምናላችሁ ሰላም ናችሁ ወይ እንዴት አላችሁ እያለው ሰላም ታይነሳቸው ልጅ ያላችሁበት እንዴት ናችሁ እንዲሁም ለሰማእቷ ለቅድስት አርሴማ ወራዊ በዓል በዕለቱ ለሚታሰቡ ቅዱሳን ሁሉ በዓል እንኳን አደረሳችሁ ምናልባት ጠዋት ላይ ሲንክሳር ሰምታችኋል ብለን ተስፋ እናደርጋለን አይደል ሰምታችሁ በጣም ጥሩ። ስለዚህ መርሃ ግብራችን ወደፊት እንቀጥላለን ማለት ነው። ዝማሬ ያሰሙንና መርሃ ግብር መሪ አስተናብሩ ሰላም ልበላችሁ ብዬ ነው። እናታችን ከፍ ይበሉና ሰላም ይበሉ። እንዴት አሉ? ይህምጡ እስኪ ሰላም ይበሉን። የዓመት በዓል ድምጽ ልስማ እስኪ ይህም ታች የዓመት ባልው ድምፅ እንዴት ነው? እንኳን አደረሳችሁ። እንግዲህ መቤታችን ስደቷን በማሰብ የጾማችሁ የጸለያችሁ፣ በእውነቱ ዛሬ ጾሟ የሚፈታበት ዕለት ስለሆነ እንዴት አላችሁ? እውነቱ የስደቷን በረከት ለመሳተፍ አማላጅነቷ እንዲደረግልን ፍቅሯ በልባችን እንዲጸናልን አባቶቻችን የጾሙትን የጸለዩትን እኛም ገንዘብ አድርገን እንዲሁ እናደርጋለን እና እንኳን አደረሳችሁ ለማለት እወዳለሁ። እናታችን እየሱ አምስት ቁጥር እስቲ ነኝ፣ ሰላም በይ። እንዴት አለሽ? ዝማሬ አስቀጥሎ ማነው መራ ግር መሪ መራ ግብር ኖሮ ጣልቃ እንዳልገባ ማለት ነው። እንዴት አሉን? እሺ፣ አይ ምናልባት መካከል ላይ ስለመጣው እንዳልልፍ እንተ እንዳልልፈልኬ ነው፣ መሀል ላይ እንዳልገባፍልኬ ነው እንጂ ችግር የለውም። እንዴት አላችሁም? ሰላም ብያለውላችሁም። በእውነቱ በጣም ጥሩ ማታ በጣም ይቅርበሉኝ። መርሃ ግብር አስተጓጉ እያለሁ ስለረስቸው ነው። ዛሬ ለካ ስድስት መሆኑን እረስቸው ነው። ማታ እመጣለሁ ያልኳቸው በሰማይም በምድርም ይቅርበሉኝ፣ ተናግሬ ባለመገኘት ማለት ነው እና እሺ፣ እግዚአብሔር ይመስገን። እንደምን አለሽ? እሺ፣ ስለዚህ ዝማሬ የሚዘምርልን እጃችን አውጡና፣ እኔ መርሃ ግብር እየመራው እያስተባበርኩ ከዛ በዚህ ሰዓት የሚነበበው መጽሐፍ እሱን ወይ እናስቀጥላለን ወይ ትምህርት እንማማራለን፣ እሱን እናደርጋለን። ምናልባት እዚህ ስምንት ሰዓት እስከ ዘጠኝ ሰዓት ባለው ጊዜ የመጽሐፍ ዳሰሳ ስለምታደርጉ እሱን እንዲደረግ እናደርጋለን። የሚያነቡልን እህቶቻችን ከሌሉ ደግሞ ትምህርትም ቢሆን እንማማራለን ማለት ነው። መምህራን ይመጣሉ። ስለዚህ ሸር እያደረግን እስከ ዘጠኝ ሰዓት ድረስ ምህራ ግብራችን ጸሎት እስኪጀምር አሁንም በድጋሚ እንደዛ እናደርግና እንቀጥላለን ማለት ነው። አራት ቁጥር ወይ ኩን ፈቃድ ቃል እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤቴ አምላክና፣ ላመስግንሽ ቀን ከሌሊት ለልጅሽ ክብር ወዳሴ ታቀርባለች ላመስግንሽ ቀን ከለሊ ለልጅሽ ክብር ወዳዋሴ ታቀርባለች ዘወትር። ነፍሴ ልቤ ተነሳሳ ተቀኘ ለክብርሽ በፍጹም ትትና ለመሰግንሽ

የጽላቱ ኪዳን ታቦቱ ድንግና የሰማይ የምድር ንግስት ናትና ክብር ይገባታል። ዘወትር ጧት ማታ እመቤቴ አምላክናን ላመስግንሽ ቀን ከሌሊት ለልጅሽ ክብር ዳዋሴ ታቀርባለች ሰት ነፍሴ ታቀርባለች ሶት አደራሽን ማርያም የሁሉ እናት በምልጃሽ አስቢ ኋላ ስራቆት ያንን በጣም ይቅርታ ማቋረጥ አለብኝ መሰለኝ፣ ሳትጨርስ አመሰግናለሁ። መልካም ቀን ይሆንላችሁ ሁላችሁም። ከልብ ነው ማመሰግነው። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛለኝ። መልካም ቀን ይሆንላችሁ ሁላችሁም። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወደ መስቀሉ ክብር ይቆየን፣ አሜን ቸው ቤተሰብ እግዚአብሔር ይስጥልኝ።